ጤና ይስጥልን ክቡራን የት ቤተሰቦች የሳቱን አጫጭር መረጃዎች እየቀረቡ ያለው እስከ ፍጻሜው አብራችን ቆዩ። የአዋቂዎች የእርምጃ ፍጥነት በሕይወት የሚቆዩበትን እድሜ እንደሚተነብይ ያውቃሉ? እንዴት? አረማምዶ እንዴት ነው? ፈጠን ያለ ነው ወይስ ዝግ ያለ? የእርምጃው ፍጥነት በድንገት ቀንሶበታል ወይስ የተለመደው ነው? የእርምጃ ፍጥነት ከእድሜ ጋር የሚያያዝ ቢሆንም ገና በለጋ እድሜያቸው ቀስ እያሉ የሚራመዱ እንዲሁም በአመሻሽ እድሜያቸው ደግሞ አብረሃቸው ለመራመድ የማትደርሱባቸው ሰዎች አላጋጠሟችሁም? ይህ ከአእምሯችን ብቃት ጋር ይያያዛል ብላችሁ አስባችሁ ታውቃላችሁም? ጥናቶች የእርምጃን የፍጥነት መጠን የአንጎላችንን የእርጅና ደረጃ እንደሚያመለክት አሳይተዋል። ቀስ ብለው የሚራመዱ ሰዎች ትንሽ አንጎል ያላቸው ሲሆን በወሳኝ አወቃቀሩም የተለየ ነው። እርምጃና አንጎልንም ምን አገናኘው? ትሉ ይሆናል። ጉዳዩ ተራ ነገር ሊመስልም ይችላል። ሆኖም ከአንድ ቦታ ወደ ሌላ ቦታ ለመመድረስ የምንራመድበት ፍጥነት ሰውነታችንና በአንጎላችን ውስጥ ምን እየተካሄደ እንዳለ እንደሚያመለክቱ ጥናቶች አረጋግጠዋል። ጥናቶች እንደሚያሳዩት ወደ ሱቅ፣ ወደ መናፈሻ አሊያም ወደ አውቶቡስ ፊርማታ ለመሄድ የምንራመድበት ፍጥነት ለሕመም የመዳረጋችን፣ ለልብ ሕመም የመጋለጥ እድላችን እና በሕይወት የምንቆይበት እድሜ ለመተንበይ ያስችላል። ከዚህ በተጨማሪ የአንጎል እድሜ ለማወቅ ይጠቅማሉ። የእርምጃ ፍጥነት የአንድ ሰው የተግባር አቅም መለኪያ ሲሆን፣ ምን ያህል ደካማ እንደሆነ ይጠቁማል። በተጨማሪም ስትሮክ ካጋጠመን በኋላ ለማገገም የምንሰጠው ምላሹም ለመተንበይ ያስችላል። በእርግጥ ሰዎች እንደ የዕድሜያቸው ደረጃ በዝግታ መራመዳቸው የሚጠበቅ ነው። ሆኖም የእርምጃው ፍጥነት በከፍተኛ ሁኔታ ከቀነሰ በሰውነታችን ውስጥ አሳሳቢ የሆነ ነገር እየተከሰተ እንደሆነ ሊያመለክት ይችላል። በሃርቫርድ የሕክምና ትምህርት ቤት ፕሮፌሰር የሆኑት ክርስቲና ዴይሊ ኮንውራይት እንደሚሉት የአንድ ሰው የተለመደ የእርምጃ ፍጥነት ከቀነሰ ብዙ ጊዜ አሳሳቢ ከሆነ የጥናት መናጋት ጋር ይያያዛል። እንቅስቃሴ በካንሰር ሕክምና ላይ በሚኖረው ውጤት ላይ ጥናት ያካሄዱት ዴይሊ ኮንውራይት ከተለመደው በተለየ የእርምጃ ፍጥነት መቀነስ ስር የሰደደ በሽታ ምልክት ሊሆን ይችላል ብለዋል። ይህ ማለት የጡንቻዎች ጥንካሬ እንዲሁም ሌላ የጤና እክልን የሚያስከትሉ የመገጣጠሚያ አጥንቶች የመንቀሳቀስ አቅም ቀንሷል ማለት ነው ሲሉም አስረድተዋል። የእርምጃ ፍጥነታችንን እንዴት ማወቅ እንችላለን? የእርምጃ ፍጥነታችን ለማወቅ ሰዓት እና የምንራመደውን ርቀት የምንለካበት ዘዴ ብቻ ነው የሚያስፈልገን እርምጃችን በምንራመድበት አካባቢ የሚወሰን በመሆኑ በሁለት መልኩ ልንለካው እንችላለን ከቤት ውጭና በቤት ውስጥ ከቤት ውጭ ከሆነና የምንራመድበት በቂ ቦታ ካለ መጀመሪያ ላይ አስር ሜትር ርቄት በመራመድ ፍጥነታችን መለካት እንችላለን መጀመሪያ ላይ አምስት ሜትር መራመድ ከዚያም አስር ሜትር መራመድ ወደ የተለመደው ፍጥነታችን ለመመለስ አምስት ሜትር በመራመድ መጀመር ይመከራል። ከዚያም በተለመደው ፍጥነታችን አስር ሜትር መራመድ። የእርምጃችንን ፍጥነታችንን ለመለካትም እየተራመድ ነው አስር ሜትር ለወሰደብን ጊዜ በማከፋፈል ማወቅ እንችላለን። ቤት ውስጥ ከሆነና ለመራመድ ያለን ቦታ ውስን ከሆነ ደግሞ አራት ሜትር በፍጥነት በመራመድ መሞከር እንችላለን። ይህም ለማድረግ በአንድ ሜትር ጀምረን ከዚያም አራት ሜትር ርቀት መራመድ የመጀመሪያው ሜትር እርምጃ የሚጠቅመው በተለምዶ የእርምጃ ፍጥነታችን ላይ ለመሆኑ ነው። ይህን ካደረግን በኋላ አራት ሜትሮ ለመራመድ ምን ያህል ጊዜ እንደወሰደብን ማስላት እንችላለን። ይህም ቀደም ሲል እንደተገለጸው አራት ሜትሩን ለወሰደብን ሰከንዶች ማካፈል ነው። በአማራጭነት ፍጥነታችን ለመለካት የሚውሉ እንደ ማይ ፓይ ወኪ፣ ስትራቫ እና ጉግል ፊት ያሉ በርካታ መተግበሪያዎችን በመጠቀም ምን ያህል እንደምንራመድ ማወቅ እንችላለን። አማካይ የእርምጃ ፍጥነት በእድሜ የእርምጃችን ፍጥነት እንደየእድሜ የእድሜ ደረጃችንና ጾታችን ይለያያል። ለመሆኑ አማካይ የእርምጃ ፍጥነት እንደ የእድሜ ደረጃ ምን ያህል ነው? ከ40 እስከ 49 ዓመት እድሜ ያላት ሴት የእርምጃ ፍጥነት በአማካይ በሰከንድ 1 ነጥብ 39 ሜትር ሲሆን በተመሳሳይ የእድሜ ክልል ያለ ወንድ ደግሞ በሰከንድ 1 ነጥብ 43 ሜትር ነው። ከ50 እስከ 59 እድሜ ያላት ሴት በሰከንድ 1.31 ሜትር ሲሆን ወንድ ደግሞ በሰከንድ 1.43 ሜትር ነው። ከ60 እስከ 69 እድሜ ክልል የምትገኝ ሴት ከ1.24 ሜትር በሰከንድ የምትራመድ ሲሆን ወንድ ደግሞ 1.43 ሜትር በሰከንድ ይራመዳል። ከ70 እስከ 70 ዓመት ያለች ሴት 1.13 ሜትር በሰከንድ ስትራምድ ወንድ ደግሞ 1.26 ሜትር በሰከንድ ይራምዳል። ከ80 እስከ 89 እድሜ ክልል ያለች ሴት 0.94 ሜትር በሰከንድ ወደ ወንድ ደግሞ 0.97 ሜትር በሰከንድ የሚለካ አማካይ የእርምጃ ፍጥነት ይኖራቸዋል። ጥናቶች እንደሚመለከቱትም የአዋቂዎች የእርምጃ ፍጥነት በሕይወት የሚቆዩበት የእድሜ ጣሪያቸውን ለማወቅ ወሳኝ አመልካቾች ናቸው። የፒትስበርግ ዩኒቨርሲቲ ተመራማሪዎች እድሜያቸው 65 እና ከዚያ በላይ የሆኑ ከ34 ሺህ በላይ የተለያዩ የሕብረተሰብ ክፍሎች የተሳተፉባቸው ዘጠኝ ጥናቶች አንድ ላይ በማሰባሰብ ጥናት አካሂደዋል። ተመራማሪዎቹም በዚህ ጥናታቸው የእርምጃ ፍጥነት በከፍተኛ ሁኔታ መቀነስ በህይወት ከመቆየት እድሜ ጋር እጅጉን እንደሚገናኝ አመልክተዋል። ለምሳሌ 75 ዓመታቸው ላይ አነስተኛ የእርምጃ ፍጥነት ያላቸው ወንዶች ለተጨማሪ አስር ዓመት በህይወት የመቆየታቸው እድል 19 በመቶ ሲሆን፣ ከፍተኛ የእርምጃ ፍጥነት ያላቸው ደግሞ 10 ዓመት የመቆየት እድላቸው 87 በመቶ ነው። በአውሮፓውያኑ 2009 በፈረንሳይ የተካሄደ ጥናትን በጥናቱ ከተሳተፉት እድሜያቸው ከ65 ዓመት በላይ በሆኑ ጤናማ ሰዎች መካከል በዝግታ የሚራመዱ በፍጥነት ከሚራመዱ ጋር ሲነጻጸር ከልብና ከደም ቧንቧዎች ጋር በተያያዙ በሽታዎች የመሞት እድላቸው ሶስት እጥፍ መሆኑንም አሳይቷል። መራመድ ቀላል ነገር ይመስላል። ብዙዎቻችን ስለ መራመድ አናስብም፣ እንደ ዘበትም ነው የምናደርገው የሚሉት በሰሜን ካሮላይን እና ዲክ ዩኒቨርሲቲ የስነ ልቦናና የኒውሶያንስ ከፍተኛ ተመራማሪ የሆኑት ሊን እርምጃችን ከጤናችን ጋር ከእድሜ ጣሪያችን ጋር የተሳሰረ እንደሆነም ያስረዳሉ። በእግር መራመድ በርካታ የተለያዩ አካል ስርዓቶቻችን በጥምርት ከመሰረታቻቸው ጋር የሚገናኝ ነው። አጥንቶቻችንና ጡንቾቻችንም ተሸክመው እንድንቀሳቀስ ያደርጋሉ። አይኖቻችን ወደ የት እንደምንሄድ ያሳዩናል። ልባችንና ሳምባችን ደግሞ ደምና ኦክስጅን ያዘዋውራሉ። አንጎላችን እና ነርቦቻችን ደግሞ ይህንን ያስተባብራሉ። እንደ ራስ ሙስን ከሆነ እድሜያችን እየጨመረ ሲሄድ የእነዚህ አካል ክፍሎቻችን ስርዓት ተግባር እየቀነሰ ይሄዳል። በዝግታ መራመድ የእነዚህን ተግባራት መዳከም የሚያሳዩ ሲሆን፣ እያረጀን ለመሆኑ ምልክቶች ናቸው። ይህ እድሜያቸው በገፋ ሰዎች ላይ ብቻ የሚታይ አይደለም። በአውሮፓውያኑ በ2019 ራስ ሙስን እና ባልደረቦቻቸው በሰሩት ጥናት 45 ዓመት ከሆናቸው አዋቂዎች መካከልም የእርምጃ ፍጥነታቸው አንጎላቸውንና አካላቸውን መቼ እንደሚያረጅ ለመተንበይ እንዳስቻለም አረጋግጠዋል። በጣም ያስገረመኝ ነገር ሰዎች በ45 ዓመታቸው የሚራመዱበት ፍጥነት ከልጅነታቸው ጀምሮ ካላቸው የእውቀት ችሎታ ጋር ያለውን ግንኙነት ማግኘቴ ነው ብለዋል ሊን ራስሙስን ራስሙስን እና በድክ ዩኒቨርሲቲ ተመራማሪ ለዱንዲን መልቲዲስፕሊነር ከልዚ ኤንድ ዲፖልመንት ስተዲ ለተሰኘው ጥናታቸው እድሜያቸው 45 ዓመት የሆኑ 904 ሰዎች እንዲሳተፉ አድርገው ነበር። እነዚህ ግለሰቦች በአእምሯቸውና በአጠቃላይ የጤና ሁኔታቸው ላይ እስከ ሕይወት ፍጻሜ ደረጃ መደበኛ ክትትል ተደርጎላቸዋል። በግኝታቸውም በተመሳሳይ እድሜ ያሉ ሰዎች የተለያዩ የእርምጃ ፍጥነት እንዳላቸው መመልከታቸውን ራስሙስን ተናግረዋል። ሁሉም 45 ዓመት የሆናቸው ሰዎች አማካይ የሆነ የእርምጃ ፍጥነት እንዳላቸው ልትጠብቁ ትችላላችሁ፣ ነገር ግን አንዳንዶች እንደ 20 ዓመት ወጣት በፍጥነት የሚራመዱ ሲሆን ሌሎች ደግሞ ከእነርሱ በእድሜ እንደሚበልጡ ሰዎች በዝግታ ይራመዳሉ ብለዋል። በዚህ ጥናት ከተሳተፉ የአርባ አምስት ዓመት ጎልማሶች መካከል አነስተረኛ የእርምጃ ፍጥነት ያላቸው በፍጥነት ከሚራመዱ ጋር ሲነጻጸሩ የተፈጠነ የእርጅና ምልክት የተፋጠነ የእርጅና ምልክት እንዳሳዩ ጥናቱ አመልክቷል። ሳምባቸው፣ ጥርሶቻቸው፣ የበሽታ የመከላከል ስርዓታቸው ድክመትም አሳይተዋል። ከዚህ ባሻገር እንደ የደም ግፊት መጨመር፣ ከፍተኛ ኮሌስትሮል እና ዝቅተኛ የልብና የመተንፈሻ አካል ብቃት አካል ከርጅና መፋጠን ጋር የተያያዙ ምልክቶች ነበሯቸው። በዝግታ የሚራመዱ ሰዎች እንደ ደካማ የእጅ ጥንካሬ፣ ከወንበር የመነሳት ችግር ያሉ ሌሎች የአካላዊ ጤንነት እክል ምልክቶች እንዳላቸውም ጥናቱ ደርሶበታል። ራስሙስንና ባልደረቦቻቸው ዘገምተኛ ተራማቾች ከፍተኛ የሆነ የአእምሮ ብቃት እርጅና ምልክቶች እንዳሳዩን በጥናታቸው አግኝተዋል። ከዚህ በተጨማሪ በአእምሮ ብቃት ልኬት በማስታወስ ችሎታቸው፣ ሀሳቦቻቸውን ከማሰብ ፍጥነት፣ ምክንያታዊነት እና ሌሎች አእምራዊ ብቃቶች ላይ የላሸቀ ውጤት አስመዝግበዋል። በኤምአርአይ በተደረገላቸው ምርመራ በጥናቱ ተሳታፊዎች አንጎል ውስጥ የታዩት ለውጦች የአእምሮ ብቃታቸው እየቀነሰ መምጣቱንም አመልክተዋል። በዝግታ የሚራመዱ ሰዎች አነስተኛ የአንጎል መጠን ሳቢንና ከፍተኛ የመረጃ ማቀነባበር የሚቆጣጠር ቀጭን የአንጎል ሽፋን ነበራቸው። በዝግታ የሚራመዱ የጥናት ተሳታፊዎች የፊት ገጽታም ከሌሎች ተሳታፊዎች በላቀ ሁኔታ በፍጥነት እያረጀ እንደሆነም አሳይተዋል። ከዚህም ባሻገር ተሳታፊዎቹ የሶስት አመት ህፃን ሳሉ በተወሰደ የእውቀት የቋንቋና አካላዊ ችሎታ ላይ በመመስረት አርባ አምስት ዓመታቸው ላይ ሊኖራቸው የሚችለውን የእርምጃ ፍጥነት መተንበይ በመቻላቸው እነዚህ ልዩነቶች ከልጅነት ጀምሮ እንደነበሩም የሚያሳዩ ምልክቶች ታይተዋል። በጣም ያስገረመኝ ነገር ሰዎች በ45 ዓመታቸው የሚራመዱበት ፍጥነት በልጅነታቸው ካላቸው የአእምሮ ብቃት ጋር ግንኙነት መኖሩ ያሉት ራስ ሙሱን፣ ይህም የእርምጃ ፍጥነት የእርጅና ምልክት ብቻ ሳይሆን የእድሜ ልክ የአእምሮ ጤናን የመመልከቻ መስኮት እንደሆነም ገልጸዋል። ሆኖም በዝግታ የሚራመዱ ሰዎች ይህንን ጽሑፍ ሲያነቡ መጨነቅ የለባቸውም ይላሉ። የእርምጃ ፍጥነት ለማሻሻል የሚረዱ በርካታ ዘዴዎች አሉ። ዲል ከንውራይት የካንሰር ሕሙማን ለመረዳት ባደረጉት ጥናት የካንሰር ታማሚዎች ከኬሞቴራፒ ሕክምና አገግመው ጥንካሬያቸውን እንዲያገኙ የሚያስችል የአካል ብቃት እንቅስቃሴዎች ያዘጋጃሉ። በዚህም የሚሳተፉ አቅማቸውን ለማጠናከር በየሶስት ወይም በየአራት ሳምንቱ የእርምጃ እንቅስቃሴዎች በፍጥነትና ቆየታ እንዲጨምሩ ይመከራሉ። ሌሎች ሰዎች ሊያደርጓቸው የሚችሏቸውን አማራጮችም አሉ። በአካል በአካል እንቁ ሆኖ መቆየት ወሳኝ በመሆኑ በመደበኛነት የእግር ጉዞ ማድረግ አስፈላጊ ነው የሚሉት ዴልክኖሮአይት በእግር ለመራመድ የሚያስችሉ ማንኛውም እድሎች መጠቀም እንደሚገባ ይመክራሉ። መኪናችሁ ከመዳረሻችሁ ራቅ ያለ ቦታ ማቆም፣ ከጓደኛ ጋር በመገናኘት በቡድን የእግር ጉዞ ማድረግ፣ ወይም የቤት እንስሳትን ለማናፈስ ማውጣት የእግር ጉዞ ለማድረግ እንደሚያበረታቱ ይናገራሉ። በተለይ ብዙ ጊዜ ተቀምጠው የሚሰሩ ሰዎች ተነስተው በመራመድ እረፍት ማድረግ ያስፈልጋል። የምንወስደው እረፍት ወደ መታጠቢያ ቤት ለመሄድ ወይም በህንፃው ዙሪያ ለአምስት ደቂቃ መራመድ ሊሆን ይችላል። ይህም በማድረግ የምንቀመጥበትን ሰዓት መቀነስ ወሳኝ ነው ብለዋል